አመራሩ በህዝብ የሚነሱና በተሃድሶ የተለዩ ችግሮችን ለመፍታት በቁርጠኝነት እንዲሰራ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሳሰቡ። ጤና ይስጥልኝ እንደምንዋላችሁ ተመልካቾቻችን፣ ሰባት ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ ከሰዓቱ ዜናዎች ጋር አልጋነሽ ተካ ነኝ። አመራሩ በህዝብ የሚነሱና በተሃድሶ የተለዩ ችግሮችን ለመፍታት በቁርጠኝነት እንዲሰራ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አሳሰቡ። ከመላ ሀገሪቱ የተውጣጡ ከፍተኛ አመራሮች በመለስ ዜናዊ አካዳሚ የወሰዱትን ስልጠና አጠናቀዋል። ሰልጣኝ አመራሮቹ በህብረተሰቡ ቅሬታ ለተነሳባቸው ጉዳዮችም ምላሽ ለመስጠት ዝግጁ መሆናቸውን ተናግረዋል። አበበ ባዩ ተጨማሪ አለው። ላለፉት አርባ ቀናት ከሁሉም የሀገሪቱ አካባቢዎች የተወጣጡና በመለስ ዜናዊ አመራር አካዳሚ ስልጠና የወሰዱት ከፍተኛ አመራሮች አራት መቶ ሰባ ናቸው። እነዚህ አመራሮች በልማታዊ ዲሞክራሲ ስርዓት ግንባታ የህዝብ ተሳትፎን በማረጋገጥ በሀገራዊ የልማት እቅዶች ስኬት፣ የአመራር ክህሎትና የሚዲያ አጠቃቀም ላይ ያተኮሩ ርዕሰ ጉዳዮችን መሰረት በማድረግ ስልጠና ወስደዋል። በሁለተኛው ዙር የተሳተፉት እነዚህ ከፍተኛ አመራሮች ስልጠናቸውን ሲያጠናቅቁ የተገኙ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጠናው ስለ ስርዓቱና ስለ አደጋዎች በአግባቡ ለመረዳት ያስቻል እየተባለ ነው ብለዋል። በስርዓቱ ሊያጋጥሙ የሚችሉትን አደጋዎች በዝርዝር ተረተን ለትግል ራሳችን እንድናዘጋጅ ከሁሉም በላይ ደግሞ ይህንን እድል ለሰጠን ህዝባችን መስዋዕት ለመሆንና አገልግሎት ለመስጠት ቆርጠን እንድንነሳ የበለጠ እንድንተጋ የሚያደርግ ስልጠና እንደሆነ በውል እንረዳለን። ጠቅላይ ሚኒስትሩ ሰልጣኞች በተግባርና በንድፍ ሀሳብ ያገኙትን እውቀት ለህዝባዊ ጥያቄዎች ምላሽ በመስጠት እንዲተገብሩትም አሳስበዋል። ስልጠናው ያስገኘልንን ጥቅምና እድል ተጠቅመን የሚጠብቀንን ህዝባችንን ከልማት ከመልካም አስተዳደር እንደዚሁም የዲሞክራሲ ግንባታ ላይ ጥያቄውን ለመመለስ የምንተጋበት ጊዜ ይሆናል። ለዚህ የሚሆን በቂ ስንቅ ይሄ ስልጠና እንደሰጠ አምናለሁ። ስለዚህም ሰልጣኝ ጓዶች፣ እንደዚሁም ከፍተኛ አመራሮች ይሄንን ተልኳችንን ከልብ ይዘን እንድናስፈጽምና ቃል በገባንለት መሰረት ህዝባችንን የሚያረካ ስራ መስራት እንደሚገባን በመተማመን በዚህ አጋጣሚ ሁላችሁንም አደራ ለማለት እፈልጋለን። የመለስ ዜናዊ አመራር አካዳሚ ፕሬዝደንት አቶ ቴዎድሮስ ሀጎስ ስልጠናው ሀገራዊ ህዳሴውን ለማረጋገጥ በሚያስችሉ የአመራር ክህሎቶች ላይ ትኩረት አድርጓል ብሏል። በዚህ ስልጠና መድረክ ያገኛችሁትን እውቀት፣ ክህሎት እንደ ሁኔታው ተግባራዊ በማድረግ የጀመርነውን ተሃድሶ የማጥበቅ እንቅስቃሴ እንደሚደግፍ በገኛሳነት የሰጠው ስልጠና በተግባራዊ እንቅስቃሴ እንደምባብሩት አካዳሚው ለሚሰጠው ቀጣይ ስልጠና ግብአት እንደሚሆን እናምናለን። ስልጠይ ከፍተኛ አመራሮችን በህዝቡ የተነሱ ጥያቄዎችን ለመመለስ መዘጋጀታቸውን ገልጿል። አመራሩ አሁን እዚህ ባገኘው ኪሎትና አመለካከት እና ግንዛቤ ይህንን ይዘው ወደ ተግባር እንቅስቃሴ ሲመለስ ከህዝብ ጋር የህዝባዊ ጥያቄ የህዝባዊ ወገንተኝነትን አንግቦ ከራስ በፊት ለህዝብ አስቦ የህዝብን ጥያቄ መመለስ በሚችልበት አግባብ ራሱን እያበቃ የህብረተሰቡ ንቅናቄ በሚገባው የሚፈልገው ደረጃ እየመራ የሚሄድበት አግባብ አለና ከዚህ ጋር ተያይዘው በጣም ወሳኝ ስልጠና ነው ብዬ አስባለሁ። ከዚህ በኋላ የሚጠበቀኝ ስራ ያሉ ችግሮች ከህብረተሰቡ የሚነሱ ችግሮችን በመፍታት አንጻርና ህብረተሰቡ በዚህ ድርጅትና አመራር እምነት እንዲያገኝ መስራት አለብኝ ብዬ አምናለሁ። የህብረተሰባችንን ችግር በተግባር መፍታት ስንጀምር ነው ስልጠና ውጤታማ የሚሆነውና ከዚህ ከተመለስኩ በኋላ ህብረተሰቡ የሚነሱ ጥያቄዎችን በመፍታት በኩል ጉልህ አስተዋጽዖ ያበረክትልኛል ብዬ አስባለሁ። የአዲስ አበባ ከተማ አስተዳደር የምክር ቤት አባላት ህዝብ የሚያነሳቸውን የመልካም አስተዳደር ችግሮች ለመፍታት እንደሚሰሩ ገለጹ። የምክር ቤቱ አባላት ከጥልቅ ተሃድሶ በኋላ የመጡ መልካም ጅማሮችን አጠናክሮ ማስቀጠል እንደሚገባም ተናግሯል። ለኢትዮጵያ ዜና አገልግሎት ዘገባ ተመስገን ሽፈራው። የአዲስ አበባ ከተማ አስተዳደር በበጀት ዓመቱ በከተማዋ ልማታዊ ፖለቲካ ኢኮኖሚን ለመገንባት ስራ አጥነትን በተደራጀ መልኩ ለመቀነስና ለመፍታት የመሬት ልማት አስተዳደሩን ለማጠናከር የትኩረት አቅጣጫዎችን አስቀምጧል። በጤናና በትምህርት ዘርፎችም የተጀመረውን እንቅስቃሴ ማጎልበት፣ የቤት ልማት ስራዎች እንዲጠናከሩ ማድረግ እንዲሁም የከተማዋን የንጹህ አቅርቦት እጥረት መፍታት የመስተዳደሩ የትኩረት አቅጣጫዎች ናቸው። እኒህን መርሆች ከግብ ለማድረስ በየዘርፉ ያሉ የህዝቡ የመልካም አስተዳደር ጥያቄዎች መፈታት እንዳለባቸው የአዲስ አበባ ከተማ አስተዳደር የምክር ቤት አባል አባላት ገልጸዋል። ህዝቡ የመልካም አስተዳደር ችግር እንዳለበት ደጋግሞ ያነሳል። ስለዚህ ይህን የመልካም አስተዳደር ችግር ደግሞ ለመቅረፍ በተለይም ደግሞ የዚህ የተከበረው ምክር ቤት አባላት ትልቅ ስራ ይጠበቅባቸዋል ብዬ ነው የሚያስበው። በቋሚ ኮሚቴዎችም አማካኝነት የሚደረጉ የክትትልና የቁጥጥር ስራዎች አሉ። እነዚህን የክትትልና የቁጥጥር ስራዎች እንዲሁም የድጋፉንም ስራ በጥልቀት በመስራት ያው አስፈጻሚ አካሉ የህዝብን ከመጉላላት ህዝብን የሚያጉላላበት ሁኔታ በመቀነስ የህዝብን ተጠቃሚነት ማረጋገጥ አለባቸው። ህዝቡ ተጠቃሚ እንዲሆን ለማድረግ በአሳሰብ ለውጥ ላይ ሰፊ ስራ ይሰራል። የመልካም አስተዳደር ችግሮችን ለመፍታት ያሉትን ክፍተቶች በአግባቡ በመለየትና መልካም ጎኖችም ተጠናክረው እንዲቀጥሉ ማድረግ እንደሚገባም ተናግረዋል። በቀጣይ ደግሞ የተሻለ ለውጥ እንዲመጣ ህዝቡና መንግስት እጅና ጓንት የሆነ መስራት አለበት። ደካማ ጎኖችን ፈልጎ ፈልፍሎ ማውጣት ብቻ ሳይሆን ጠንካራ ጎኖች እያጠናከሩ ደካማ ጎኖችን እንዲታረሙ ሁላችንም አንድ ላይ እጅ ለእጅ ተያይዘን በጋራ መስራት ይገባናል። ከተማ አስተዳደሩ በተጠናቀቀው የበጀት ዓመት በከተማ ደረጃ 564 በክፍለ ከተማ ደረጃ 1719ና በወረዳ ደረጃ ከ4 ሺ በላይ የመልካም አስተዳደር ችግሮችን መለየቱንና ከዚህም ውስጥ 75 በመቶውን የመልካም አስተዳደር ችግሮች መፍታት መቻሉን ከከተማ አስተዳደሩ የተገኙ የመረጃ ምንጮች ይጠቁማሉ። ከመኸር የእርሻ ወቅት ጋር ተያይዞ አርሶ አደሩ በሐምሌ ወር መጀመሪያ ዘር የሚዘራበት ጊዜ መሆኑ ይታወቃል። በአማራ ክልል የማዳበሪያና ምርጥ ዘር አቅርቦት ምን ደረጃ ላይ ነው የሚለውን ሀሳብ ሊነግረን ባልደረባችን ኮሰን ብርሃኑ በቀጥታ መስመር ላይ ነው የሚገኘው። ኮሰን እንደምንውልሃል። በቅርቡ ባደረስከን መረጃ በአማራ ክልል የሚገኙ አርሶ አደሮች የግብአት አቅርቦት ችግር እንዳለባቸው ገልጸህልን ነበር። እስቲ አሁን ምን ደረጃ ላይ ነው አቅርቦቱ? ምን ይመስላል? አመሰግናለሁ አልጋነሽ፣ እንግዲህ በተከታታይ ዘገባዎቻችን ላይ ለማሳወቅ እንደሞከር ነው። በተለይም በአማራ ክልል የማዳበሪያና የምርጥ ዘር አቅርቦት አርሶ አደሩ ዘንድ ቅሬታን ፈጥሮ ነበር፣ የመዘግየት ሁኔታዎችንም አሳይቶ ነበር። ከዚህ ጋር በተያያዘ እንግዲህ ክልሉ ከሚያስፈልገው ሶስት ነጥብ ዘጠኝ ሚሊዮን ኩንታል ውስጥ እኛ በዘገብንባቸው ጊዜያት ውስጥ እንኳን ሰማኒያ ፐርሰንት የሚሆነው ነበር የገባው እንግ ከዚህ ጋር በተያያዘ ሰፋ ያለ ዘገባ ሊሰጡን በአማራ ክልል ግብርና ቢሮ የግብአት አቅርቦትና የገጠር ፋይናንስ አቅርቦት ዳይሬክተር አቶ አለባቸው አሊጋዛ አጠገቤ ይገኛሉ። እንግዲህ አሁን የሚገኘው የግብርና ግብአት አቅርቦት እንግ ምን ይመስላል? መመስረቱ አለባቸዋል። እሺ አመሰግናለሁ። እንግዲህ ለክልሉ የሚያስፈልገው የማዳበሪያ መጠን ቅድም አንተ እንደገለጽከው በአዲስ ተገዝቶ የሚቀርበው ወደ ሶስት ነጥብ ዘጠኝ ኩንታል የሚሆነው ነው ሚሊዮን ኩንታል ነው። ይሄ ማዳበሪያ ቀደም ሲል እንደተናገርነውም ሙሉ በሙሉ ተገዝቷል። ነገር ግን በነበረው በአቅርቦት ምክንያት የተወሰኑ አካባቢዎች ላይ ችግር ነበር። ይህንንም ባለፈው ዘግበናል። በዛ መሰረት ባለፈው ስንዘግብ ከሰማኒያ ፐርሰንት ያላነሰ ገብቷል። ከዛ በኋላ በተለይ ምስራቅ ጎጃም፣ ሰሜን ሸዋና ደቡብ ወሎ ላይ ከፍተኛ ችግር ስለነበረ ያኔ የአቅርቦት ጥያቄ ሰፋ ያለ ነበር። ይህንንም ከፌዴራል ጋር በጋራ በመነጋገር እስከ ሰኔ ሰላሳ ድረስ አስገብቶ ለማጠናቀቅ የጋራ በተደረገው መሰረት አሁን ባለበት ሁኔታ ከዘጠና አራት ፐርሰንት የማይበልጥ ማዳበሪያ ወደ ክልሉ ገብቷል። እነዛ ቅድም የጠራኋቸው አካባቢዎችን ምስራቅ ጎጃም፣ ሰሜን ሸዋና ደቡብ ወሎም የሚፈልጉት የማዳበሪያ መጠን ወደ እነሱ እየተጓጓዘ ነው ያለው። እንግዲህ የእርሻ እንቅስቃሴውስ ምን ይመስላል? እስቲ በክልሉ እንግዲህ የእርሻ ስራ እንቅስቃሴው በዚህ ምርት ዘመን ይለማል ተብሎ በቅድ የተያዘ ወደ አራት ነጥብ አራት ስድስት ሚሊየን ሄክታር መሬት ነው። ከዚህም ወደ መቶ ሰላሳ ሶስት ሚሊየን ኩንታል ምርት ይገኛል ተብሎ ነው እየተሰራ ያለው። በዚህ መሰረት አሁን ባለው ሁኔታ እንደ የአካባቢ የዘር ሁኔታ የዘር ወቅት ሁኔታ የሚላይ ቢሆንም እንግዲህ ከአንደኛ እርሻ ጀምሮ እስከ መጨረሻ ዘር እስከሚዘራ ድረስ አራት፣ አምስት፣ ስድስት ጊዜ የእርሻ ድግግሞሽ ይኖራል። አሁን ባለበት ሁኔታ ከአራት ሚሊየን ሄክታር በላይ የአንደኛ እርሻና የሁለተኛ ሶስተኛ እርሻ ታርሶ ኦልሞስት በዘር ወቅቱን ጠብቆ እየተዛ፣ ስርጭቱም ለዘር ምቹ ሁኔታ ነው ያለ እንግዲህ ከነገሩኝ ውስጥ ዘጠና አራት ፐርሰንት ክልሉ ከሚያስፈልገው ውስጥ ዘጠና አራት ፐርሰንቱ ነው የገባው። እንግዲህ ቀሪ ስድስት ፐርሰንት አለ። እነዚህ የማስገባት ሂደቱ ምን ይመስላል? ዩኒዮኖች ማዕከላዊ መጋዘን የተረከምነው ማዳበሪያ ነው እንጂ ከወደብ ከዚህ በላይ መኪኖች ወጥተዋል ጭነው ወጥተዋል። ስለዚህ እነሱ ወደዚህ ሲገቡና ተከታታይ ሁለት ሶስት ዙር ቢጫን ይሄ ቀረ የተባለው ማዳበሪያ በዚህ በሁለትና በሶስት ቀን ውስጥ ይገባል ና አሁን ከወደብ ቀረብን ብለን የምናነሳው ችግር የለም። ከምርጥ ዘራ አቅርቦት ጋር በተያያዘ እንግዲህ ነጋዴው እየተወራረሰ እንዲዘራ ነበር የታቀደው አሁን የሱ ችግሮች ተፈቷል ተብሎ ይታሰባል። የምርጥ ዘር እንዳጠቃላይ የአቅርቦት ችግር ሳይሆን ምንድ ነው አሁን አርሶ አደሩ የሚፈልጋቸው በርካታ ምርጥ ዘር ናቸው። ነገር ግን እንደ ክልልም እንደ ፌዴራልም ተባስቶ ወደ ክልላችን ለአርሶ አደሩ እናቀርባለን ብለን ያልናቸው የሰብል አይነቶች እየተወሰኑ በመሆናቸው አርሶ አደሩ የሚጠይቃቸውን እነዚህ የጥራጥሬ፣ የቅባት እነዚህን የመሳሰሉትን ለማቅረብ በእርግጥ ችግር ነው። ነገር ግን ሌሎች ሰብሎች የበቆሎ፣ የስንዴ፣ የጤፍ የእነዚህ ሰብል ምርጥ ዘር እንደየዘሮ ወቅታቸው ቀርቧል። የበቆሎ አርሶ አደሩ በሚፈልገው መጠን ቀርቦለታል። አሁን ያለው የዘር ወቅት ደግሞ የስንዴና የጤፍ ነው። ክልሉ አለኝ ያለውን ዘር ለየዩኒዮኖችና ወደየ ይዘራል ብለን ወደ አሳምንባቸው አካባቢዎች ዘሩ ተደልድሏል፣ ሂዷል፣ እየተጓጓዘ ነው ያለው። ስለዚህ በአቅርቦት በኩል አሁን ባለው ሁኔታ በምርጥ ዘር ላይ ችግር የለም። ነገር ግን እንደ እንደውም እኛ እንደ ችግር ብለን የምናነሳው ምንድን ነው ይህን የቀረበው ምርጥ ዘር አርሶ አደሩ ዘሩ ቀርቦልኛል ብሎ ቶሎ ወስዶ በመዝራት በኩል ከታች የኤክስቴንሽን ስራ ባለመሰራቱ የእሱ ችግር ካልሆነ በስተቀር እንደ ክልል የያዝናቸውን ዘሮች ወደ አርሶ አደሮ ለማሰራጨት ጥረት እያደረግን ያለነው። በጣም አመሰግናለሁ። እንግዲህ ለዛሬ ያለኝ መረጃ ይንን ይመስላል። ኮሰን ለሰጠህን መረጃ እናመሰግናለን። ወደ ቀጣዩ ዜና አልፋለሁ። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚውል የቦንድ ግዢ በየጊዜው ይከናወናል። ቦንድ ገዝተው የክፍያ ቀናቸው የደረሰ ሰዎችም ቦንዱን በመመለስ ገንዘባቸውን በመረከብ ላይ ይገኛሉ። ህብረተሰቡ ተጨማሪ ቦንዶችን በመግዛት ለግድቡ የሚያደርገውን ድጋፍ እንዲያጠናክርም የኢትዮጵያ ልማት ባንክ ጥሪ አቅርቧል። ፋሲካ ያለው በዚህ ዙሪያ ተጨማሪ ዘገባ አዘጋጅታለች። የየሂራዶን ዲፍራው በ2004 ዓ.ም ለታላቁ የኢትዮጵያ ህዳሴ ግድብ የገዛው ቦንድ አምስት ዓመት በመሙላቱ ቦንዱን መልሶ ገንዘቡን ለመረከብ በኢትዮጵያ ልማት ባንክ ሲስተናገድ ያገኘ ነው። የበኩላችንን አስተዋፅኦ ለማድረግ እንደ ዜጋ ቦንድ ገዝተን ነበረ

በወቅቱ ያው በተነገረን ጊዜ ደግሞ ተመልሶልናል። የበገዛ ነው ቦንድ ማለት ነው። እንደያየ ሂራዱሉ የገዙት ቦንድ ክፍያ የሚፈጸምበት ጊዜው የደረሰ ሰዎች በባንኩ ተገኝተዋል። ባንኩም የክፍያ ቀናቸው የደረሱ ቦንዶችን በመረከብ ክፍያ እየፈጸመ መሆኑን በኢትዮጵያ ልማት ባንክ የኮርፖሬት ቦንድ ማኔጅመንት ዳይሬክቶሬት ዳይሬክተር አቶ ፍሬ ካሳ ተናግረዋል። ንግድ ባንክም እየከፈለ ነው ያለው ጊዜው የደረሰውን፣ ማይክሮ ፋይናንስም ጊዜውን የደረሰውን እየከፈሉ ነው። ልማት ባንክም እየከፈለ ነው ያለው አሁን ትልቁ እንግዲህ ክፍያ እየተፈጸመ ያለው መስሪያ ቤቶች ቦንዱን ይሰበስቡልናል ከዛ ስምና የሂሳብ ቁጥራቸውን አደራጅተው ይልኩልናል እዚህ ያስረክቡናል እኛ በዛው መሰረት ባሉበት ሰራተኛው ወደዚህ መምጣት ሳያስፈልግ እዛው ባለንግድ ባንክም ቢሆን በግል ባንኮችም ይሁን ያላቸውን ሂሳብ በሰጡን በዛው ያው በሲስተም እዛው ያሉበት እየከፈልን ያለ ነው ባንኩ ጊዜያቸው ደርሶ የገዙትን ቦንድ ተመላሽ የሚያደርጉ ተቋማት በሚረከቡት ገንዘብ ተጨማሪ የቦንድ ግዥ እንዲፈጽሙ የማነሳሳት ስራ እየሰራ መሆኑንም ኃላፊው ተናግረዋል። የመንግስት ድርጅቶቹ መሆኑን የግል ድርጅቶች፣ እንዲሁም ትላልቅ ገንዘብ የገዙ ብዙዎቹ እንዲሁም እስከነወለዱ ወደ ቦንድ እየቀየሩ ያሉበት ነው። ያለው ደስተኞች ናቸው። በእውነቱ የሚያስመሰግን ነው ብዬ ማስበው፣ ምንም ተቃውሞ የለውም። ያድሳል፣ ባንክ ቆጥቦ ኖሮ በተለያየ ምክንያት ቅድም የሌለው ብር ሊሆን ስለሚጠፋ ነበረ ብር። ግን ይሄ በቃ ሴብ ነው የምታደረገው። በቃ ጀስት እንዲያውም ሴብ ለማድረግ ልምድ ለሌላቸው ሰዎች የበለጠ ያበረታታል ብዬ ነው ማስበው። ቦንድ ለመግዛት በጣም እንትነዋለኝ፣ ተረስቷለኝ በዛውም ግድባችንንም አባይንም እየገደብ የኢትዮጵያ ልማት ባንክ እስከ መጋቢት 2009 ዓ.ም ቦንድ ተመላሽ ላደረጉ ሰራተኞች 519 ሚሊዮን 751806 ብር ተመላሽ አድርጓል። በአፋር ክልል እየተከናወነ ያለው የዘላቂ የእንስሳት መኖ ልማት ስራ አበረታች ውጤት እያስገኘ መሆኑ ተገለጸ። በኦሮሚያ ክልል ጉጂ ዞን የተውጣጡ አካላት የልምድ ልውውጥ አድርጓል። የአፋር ክልል የኮሚኒኬሽን ጉዳዮች ቢሮ ዘገባውን አድርሰውናል። አባዲ ወይና እንደሚከተለው ያቀርበዋል። የአፋር ክልል አርብቶ አደር ማህበረሰብ አልፎ አልፎ በሚከሰተው ድርቅ ምክንያት ለእንስሳት መኖ እጥረት ሲጋለጥ ቆይቷል። የክልሉ መንግስት በወሰደው የአጭርና የረጅም ጊዜ እቅድ አሁን ላይ የእንስሳት መኖ ልማት ስራን በመስራት ውጤታማ መሆኑን የክልሉ አረብቶ አደር ግብርና ልማት ቢሮ ገልጿል። የክልሉ የመኖ ስራን ተሞክሮ ለመቅሰም ከኦሮሚያ ክልል ጉጂ ዞን ከሰባት ወረዳዎች የተውጣጡ አመራሮች፣ ባለሙያዎችና የአረብቶ አደር ተወካዮች በአፋር ጉብኝት አድርገዋል። የክልሉ የመኖ ልማት ከፍተኛ ባለሙያ የሆኑት አቶ ግዛው ደምሴ ከፌዴራል እስከ ቀበሌ የተቀናጀ ስራ በመስራቱ ለውጥ እየታየ ነው ብለዋል። እንዳው ስኳር ፋብሪካ ነው የመሬት የተሰጠው ወደ 1000 ሄክታር፣ ቀደም ስጠቀስ እንደነበረው ከዛ ውስጥ በመልማት ላይ ያለው 700 ነው። በዘር የተሸፈበው ደግሞ ወደ 336 ሄክታር ነው። አሁን በትክክል ደግሞ ለዚህ ስኬትም የቅንጅት ስራው ነው ብዬ ነው የማስበው። የአፋር ክልል አለብቶ አደር ግብርና ልማት ቢሮ ምክትል ኃላፊ አቶ ኢብራሂም መሐመድ የውሃ መስኖ አማራጭ ላይ ሰፊ ስራ እየተሰራ ነው ብለዋል። አሁን በአገሪቷን በአለም እየተከሰተ ካለው የአየር ለውጥ ጋር ተያይዞ አሁን እንስሳቱን ማቆያት የሚቻለው የመስኖ አማራጮች ባለበት አካባቢ ብቻ፣ የዜናብ አማራጩ ወይም ተፈጥሮ ላይ ዲፔንድሆን የምንኖረው ህይወት እያከተመ ነው። ከኦሮሚያ ክልል ጉጂ ዞን የመጡት የአርብቶ አደር ልማት ጽህፈት ቤት ኃላፊ አቶ ወርቅ ዶሎ ከአፋር ክልል እንስሳት መኖ ልማት ተሞክሮ በመውሰድ እንሰራለን ነው ያሉት። አፋር ውስጥ ትልቅ መኖ እየለማ ነው። በዚህ መኖ ልማት ላይ መተን ተሞክሮ ወስደን የአርብቶ አደሩ እዚህ ውስጥ አርብቶ አደሩ ተሳትፎ ምንድነው? የመንግስት ተሳትፎ ምንድነው? የባለሙያ ተሳትፎ ምንድነው? ስለዚህ ከዚህ ያየ ነው ተሞክሮ ቀምረን በዞናችን ላይ ለመስራት ነው አመጣጣችን። የአፋር ክልል የእንስሳት መኖን ልማት ስራን ይበልጥ ለማጠናከርም ሁሉም ባለድርሻ አካላት መረባረብ እንዳለባቸው ተገልጿል። ዘገባው የአፋር ክልል መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ነው። ወደ ውጭ ዜናዎች አልፈናል። በኬንያ ከናይሮቢ እስከ ሞምባሳ የተገነባው የባቡር መስመር የሀገሪቱን ቱሪዝም እንዲያን ሰራራ እያደረገው ነው። እንደ ናይሮቢ ሞምባሳና ኢትዮ ጅቡቲ ያሉ ፕሮጀክቶች ወደ ስራ መሸጋገራቸው በቀጠናው ያለውን ትስስር ለማጠናከር እንደሚረዳም ታምኖበታል። ለሲጂቲኤን ዘገባ ፋሲካ እያለ ኬንያ ከግብርና ቀጥሎ ሁለተኛው ከፍተኛ የውጭ ምንዛሬ የምታገኝበት የገቢ ምንጫ ነው ቱሪዝም። እንደ አውሮፓውያን አቆጣጠር በ2011 ሀገሪቱን የሚጎበኙ ቱሪስቶች ቁጥር 1.8 ሚሊዮን ነበር። ሆኖም በ2013ና 14 በሀገሪቱ ተፈጽመው በነበሩ የሽብር ጥቃቶች የቱሪስቶች ቁጥር እንዲያሽቆለቁሉ አድርጎታል። ይህ ከሆነ ከአምስት ዓመታት በኋላ የኬንያ የቱሪዝም ኢንዱስትሪ ዳግም ማንሰራራት ጀምሯል። ለዚህም በቻይና ኩባንያ የተገነባውና በኬንያ ትልቁ የመሰረተ ልማት ፕሮጀክት የሆነው ከዋና ከተማዋ ናይሮቢ እስከ ሞምባሳ የተዘረጋው የባቡር መንገድ አንዱ ነው። ይህም ፕሮጀክት በመጠቀም ወደ ሀገሪቱ የቱሪስት መዳረሻዎች የሚጓዙ ጎብኚዎች ቁጥርም እያደገ ይገኛል። በባቡር መሄድ ምን እንደሚመስል ለማየት ፍላጎት ስላለኝ ነው የተሳፈርኩት። ለሶስት ቀናት በባህር ዳርቻ ስዝናና ቆይቼ አሁን ወደ ናይሮቢ እየተመለስኩ ነው። በባቡሩ እየሄድኩ ከውጭ ያለውን ገጽታ ስመለከት በጣም አስደሳች ነው። የተለያዩ የዱር እንስሳትን ማየት ችያለሁ። አገልግሎቱ፣ ሁሉም ነገር ደስ ይላል። ባቡሩ በጣም ፈጣን ነው። በዛ ላይ ምቹ ነው። ዋጋውም ቢሆን ቅናሽ ስለሆነ በጣም ተስማምቶኛል። ሆቴሎች የባቡሩን ስራ መጀመር ተከትሎ ገቢያቸው በከፍተኛ ሁኔታ መጨመሩንም ይናገራሉ። በቀን ውስጥ ባቡሩን የሚጠቀሙ ቱሪስቶች ቁጥር በዚህ ከቀጠለ ተጨማሪ ባቡሮች እንደሚያስፈልጉም ተጠቃሚዎች ይስማማሉ። የዓለም ሀገራትን በንግድና በመሰረተ ልማት የማስተሳሰር አላማ ያለውና በቻይና መሪነት የተጀመረው የቤልቴን ሮድ ኢኒሽቲቭ በተለይም የአፍሪካ ሀገራት የንግድ ትስስራቸውን ለማጠናከር የሚያስችላቸውን የመሰረተ ልማት ዝርጋታዎች በማከናወን ኢኮኖሚያቸውን ለማሳደግ እንደሚያስችላቸው ይታመናል። ይህ የኬንያ የባቡር ፕሮጀክትም በምስራቅ አፍሪካ ሀገራትን ለማስተሳሰር የተጀመረው የመሰረተ ልማት ዝርጋታ አንዱ ክፍል ነው። በቅርቡ ግንባታ የተጠናቀቀው የኢትዮ ጅቡቲ የባቡር መስመርን ጨምሮ በርካታ መሰል ፕሮጀክቶች የቀጠናውን ኢኮኖሚ ለማሳደግና የንግድ ግንኙነቱን ለማጠናከር ወሳኝ ሚና እንደሚጫወቱም ይጠበቃል። ተመልካቾቻችን የሰዓቱ ዜና ከማብቃታችን በፊት አበይት ነጥቦቹን እናስታውሳችሁ። አመራሩ በህዝብ የሚነሱና በተሃድሶ የተለዩ ችግሮችን ለመፍታት በቁርጠኝነት እንዲሰራ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሳሰቡ። የሰዓቱ ዜናዎቻችን እነዚህ ነበሩ። ስለ ተከታተላችሁ እናመሰግናለን። መልካም ቀን